ማህበሩን ማኔጅ የሚያደርገው እሱ ነው። ፎሎ አድርጉት እንሻላ በፊት ዲቤተር ነበረ፣ ተዋይ ነበረ። አሁን በቃ እንትን ብሎታል። ቤተሰብ ምናምን በዝቶበት ቢዚ ሆኗል። እዚህ ቲክቶክ ላይ ይመጣል። ና ስራ ይሰራል በመደበኛው ስራ፣ በትርፍ ሰአቱ ደግሞ ተቋሙን ያካልማል ማለት ነው። ማሻላ ዱዓ አድርጉለት። አላ ሪዝቁን እንዲወፍቀው ጊዜውንና ጉልበቱ እንዲባርክለት ንዋዬውንም አላህ እንዲባርክለት፣ እንደው አድርጉለት እንሻለ። ኡስታዚ እንዴት ነህ? አብርሽ እንዴት ነህ? ደህና ነህ ወይ? አለሁልህ። አለሁ አለሁ። ደህና ነህ? ሰላም ነው? ሁሉ ሰላም ነው። ቤተሰብ ሰላም ነው። ሁሉ ሰላም። ሁሉ ደህና ደህና ነህ። ማሻአላህ ማሻላ ሰላም ለኛለሁ እንዴት ነ አንተ ጋር ቤት ቤተሰብ ሰላም ነው። አላህምዱላ ተዛፋፋን እኮ መቼ አንተ ራስ እኮ የለህም እኮ እስታዚ አለው እኔማ አለሁ አለመቅጣጠሆነ ነው በእውነት መቼ መቼ ነው ዛ ላይ ይሁን ሲ መቼ ማታ ማታ ሲ መቼ ቀን ቀን ምናምን ነገር እገባለሁ ግን መቼ ለታ ነው የመጣሁት፣ ሀሙስ ነበርኩኝ መሰለኝ። አሳውስ መቼ ነበርኩኝ ቆይተሃል በጣም ሰ አርብ፣ መቼ ነው ትናንት። ሰላሙ አሌይኩም ወራህመቱላ ወበረካቱ። አብርሃም እያ አለ ኡስታዝ፣ አታስጨንቀው አለ። እሺ እሺ እያስጨነቅኩት አይደለም በጣም አለውለ ሁሉ ሰላም ቀደመ ኮፊ ቢላ የለቀከውን አይቼ እረዱ የሚለውን ነገር ማለት ነው እረዱ የሚለው ባይብል ላይ አለ ወላ ላይ ግን አንድ ጥቅስ የለም ማለት እኛ እኔ እንደዚህ ዓይነት ነገር ውስጥ በነገራችን ላይ ሰውን ያናደዋል ብዬ ማስባቸውን ነገሮች ባልናገር ደስ ይለኛል አንዳንድ ጊዜ ደግሞ ሰዎች ደግሞ ማወቅ አለባቸው ልካቸው ማወቅ አለባቸው ማለት ስለ እንስሳ መታረድ እየተነገረ አውዱ እየተነገረበት አውድ ስለ ሰው ነው የሚያወራው አንዱ ምን ብሎ እንደተረጎመበት ታውቃለህ በግ ብለዋላ አለ አለ እና በግ የተባለው እኛንን አልገባችሁም ጌ እ ልሳቅ እኔ በግ የተባለው እኛንን እናልገባችሁም እና ታዲያ በግ እኮ የሚባለው ክርስቲያን ነው። ያለሰው ስለ በግ አስተራረድ ማሰቃየት እንደሌለብህ በአንዴ አንዳንዱ ነገር ሰምቸዋለሁ። በደንብ ስለት ነገር አድርጋ በአንዴ ማሰቃየት የለብህም። በዛ መንገድ አርገው እንስሳ ነው ደግሞ ደግሞ እንስሳ ነው የሚለው እኮ እና በግ ነው ምናምን ሲባል እና በግ ታዲያ በግ በእኛ መጽሐፍ እኮ በግ የተባልነው እኛ ነን። እናንተ አይገባችሁ ምናምን ነገር በጣም ከባድ ነው። አንዳንድ ጊዜ ቁልቁል ማየት ለማጥራት ምናምን ካልሆነ በስተቀረ እንደዚህ አይነት ነገር እኔ ማውራት አልፈልግም። አብሮ ከሰዎች ጋር መውረድ በጣም የሚያስጠላው ግን አንዳንድ ጊዜ አንዳንድ ጊዜ በመጡበት መንገድ ታች ያለው ማህበረሰብ ገባህ እንትን ሊል ይችላል። የሆነ እንትን ሊል ስለሚችል ማስተካከል ስላለብን ነው። ያለው ነው ቁራ ላይ ለምን የረዱ የሚል እና እርሜ ያደረገባትን ነፍስ በህግ ቢሆን እንጂ አትግደሉ የሚል ጥቅስ አለ። በህግ ቢሆን እንጂ፣ በህግ መግደል ይቻላል። ገብቷል። ግደሉ የሚል ጥቅስ አለ ቁርአን ላይ ግን በምን አይነት ነው ሁክሙ ይለያያል። ገብቷል። የሚገደልበት አገዳደል ሁክሙ ይለያያል። ራሱ ሀዲስ ላይ ተዘርዝረዋል። ራሱ ምን አይነት ሞት ውግራት ነው ወይ ስቅላት ነው ወይ የተለያየ ነገር አለ። የተጠቀሱ ነገሮች አሉ። ግን ረዱ ሚል ቁራን ላይ የለም፣ እራሱ አናገኝም። ባይብል ላይ ግን ረዱ የሚል ብዙ ጥቅስ አለ። እና ክፉ አታናግሩን ያልናቸው እኛ ግን አዘዘሩት በጣም ይሄ ካሬሲ ጋር የሚገርምህ ነገር የሆነ ጥቅስ እንደውም ትጠቅሰዋለህ ብዬ አስቤ ነበረ አም በኋል መሳፍንት አስራ ዘጠኝ ላይ ያ ካህኑ የሆነ ቦታ ነገር ሂደና ቤተ መቅደሱን ዘግቶ ከዛ በኋላ ከአንዴ ሁለቴ ሶስቴ በቃ ቆይተውት ከዛ መጨረሻ ላይ በቃ ልሰናበት ምናምን ብሎ ከሄደ በኋላ በመንገድ ላይ ልክ እያለ ሚስቱን ቁባቱን ደፈሩባት ና አስራ ሁለት ቦታ አንብበዋል። ያነበብኩት መሰለኝ ወደ ቤቱ በመጣ ጊዜ ካራ አነሳ ቁባቱን ይዞ አጥንቶቿ መለያቸውን ላይ አስራ ቆራርጦ ወደ እስራኤል ሀገር ልሰድል የሚለው ዘገነ ግን አንደኛ ዜና ነው ምናምን ነው። ምና ሀያ ላይ ያለውን ነገር እንዴት ነው እሱን ልትሉ ይችላል። ከው በመጥረቢያ በምናምን ነገር የሚለው ግሪክ ሰብዝጀንት እንደዛ ነው። እንግዲህ ሰብዝጀንት እንደዛ ነው እንትን የሚለው አንደኛ ሳምዌል ላይ አንደኛ ዜናው ማለት ሀያ ቁጥር ሶስት ላይ ያለ በውስጡ የነበሩ ህዝቦች አውጥቶ በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው። ዳዊትም በአሙ ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊትም ህዝቡ ወደ ኢየሩሳሌም ተመለሱ። እንትም ላይ የለም የአስራተኛ ሐምሳ አራቱ ላይ የለም ያለው ግሪክ ሰብዝጀንትና ኪንግ ጀምስ ቨርሽን ባይብልና የሰማንያዱ የሚባለው መጽሐፍ ላይ ነው ያለው። ሰማንያዱ ላንብብልህ፣ ሰማንያዱ ላይ አለ አዲስ የታተመው ላይ ነው ወይስ የድሮው? እስኪ ሌያው እራሱ እንትን ላይ አንደኛ ዜና መዋል ላውጣው አንዴ። ኡሥታዝ ዛህርዬ ሰላም ብያለው፣ እንዴት አለሽ? ከሰማሽኝ ሰላም ብያለው። ሌሎቻችሁንም ሁላችሁንም ሰላም። ያው እንደዚህ ይላል የሚሊኒየሙ ላይ በውስጡ የነበሩ ሕዝብን አውጥተው በመጋዝ ተረተሯቸው በመጥረቢያም ቆራረጧቸው፣ ይላል ዳዊትም በአሞ ልጆች ከተሞች ሁሉ እንዲሁ አደረገ እንዲሁ አደረገ ይላል። ይህ የእንትኑ ማለት ነው። የኪንግም ቨርሽን ባይብሉም እንደዛ ነው፣ ተመሳሳይ ነው በእንግሊዝኛው። ኦኬ። ስለዚህ ሰማንያ አንዱ ላይ ከስቱ አንጆት ላይ ነው የተረጎሙት ማለት ሁለቱ የተረጎሙ አው ከሱ ላይ ነው። ኪንግም ቨርሽን ባይብል የተወሰደው ከላቲን ቩልጌት ላይ ነው የተወሰደው። ላቲን ቩልጌት ደግሞ ጄሮም ነው ያዘጋጀው። በሶስ 3 ት 8 ሁ ላይ ላቲን ቡልጌት ጄሮም ነው ያዘጋጀው 11 ላይ ንም ቨርሽን የታተመው ከላቲን ቡልጌቱ ላይ ነው ላቲን ግን የተወሰደው ከእንትን ነው ከእንቱ ላይ ነው የወሰደው ከግሪክ ላይ ነው የወሰደው እንደዛ ነው ትርጉሙ ራሱ የትርጉም ስራው ማለት ነው በግዕዝ ላይ ስታደረገው የግዕዙ ራሱ ምንድነ የሚለው የሚለውን ነገር ማየት ያስፈልጋል ይህ ጥቅሱ ላይ ማለት ነው ግዙ ግዕዙ ኬት ነው የመጣው የሚለውን ነገር እና እዚጋ ምንድነ የሚለው አዛብኒ ዘረኩሙ በህየ አውፃውኩም ወሰበሮሙ ሰባበራቸው። ሞሰረት ወጸረቦሙ በምስራት አፂን ይላል የቆራረጣቸው ይላል። ወከመዘ ረሲ ዳዊት ዲበኩሉ አህጉረ ሊቃሙ እንዳይትም እንዲያደረገባቸው ይላል። ከግዕዙ ነው የተረጎመው። ሰማኒ ያዱ ግዕዙ ደግሞ ከግሊሰብ ዙያ ንትን የተረጎመው እዚ ሀምሳ አራቱ የአስራ ዘጠኝ ሀምሳ አራቱ ደግሞ የተረጎመው ከዕብራይስጡ ነው የተረጎመው የአስራ ዘጠኝ ሀምሳ አራቱ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ከሌሎች እንግሊዝኛ ቅጆች ናቸው። እራሱ ማለት ከተለያየ እንግሊዝኛ ቅጅ ናቸው። እንግሊዝኛ ቅጆች ደግሞ ከብራይስት ነው የተረጎሙት። ሁለት አይነት ትርጉም አለ። ከማሰሬት የሚተረጎም አለ፣ ከግሪክ ሰብትጀንት የሚተረጎም አለ። እና ያስቀመጡት የግሪክ ሰብትጀንት ነው። ምክንያቱም ማሰሬት እና ግሪክ ሰብትጀንት ግሪክ ሰብትጀንቱ ነው የሚቀድመው። ከክርስቶስ ለበፊት በሁለት ሰማንያ ነው የተረጎሙት፣ ከብራይስት ወደ ግሪክ ሰብትጀንት ማለት ነው። ማሰሬት ግን የተዘጋጀው በስምንት ሰባ አምስት ምናምን አካባቢ ላይ ነው መሰለኝ ከክርስቶስ ለት በኋላ ስለዚህ ያኛው ሞር እንትን ነው። ሌላ ጥያቄ አለ። በጽሁፌ ላይ ምናልባት እክል ያጋጠመኝ በቃ ይህንን ነው። አይቼዋለሁ፣ ሁሉንም እኔው ስገባት ስላላየሁት ነው። አሁን እንደዚህ ምንድን ነው? ሰብቶ አጀንት ነው። አሁን አንተ አንብበው ሆነው አይተዋል። ሰብቶ አጀንት አለኝ። ኦንላይን እኮ አለ፣ ሰብቶ አጀንት ኦንላይን አለ አለኝ። እንግሊዝኛው እና ግሪከኛውን አዘጋጅተውታል፣ ኦንላይን ማለት ነው። ሜሴንጀር ላይ ከመጣህልኝ እልክልሀለሁ። ብዙ ዶኪሜንቶች፣ እንደዚህ አይነት ነገሮች አማገዝ እችላለሁ። ይለጻፍልኝ አብርሃም ነኝ በልኛው፣ አብርሃም ነኝ ብለህ ከጻፍክልኝ በጣም ጥሩ እና ከጻፍ ክልኝ እንትልላለሁ ልልክላለሁ። እንደዚህ ማስተሮ ኦንላይን የምታገኛቸውን እንትኖቹን ማኒስክሪፕቶቹ ምኑ ምኑን እያንዳንዱ ነገሮች ማየት ይችላል። አሁን አንደኛው ክፍለ ዘመን ላይ ነው ያለው። ኦንላይን ሁሉ ነገር ሰፍረው ቁጭ ብሏል። እና ሰው ማየት ይችላል፣ ማገናዘብ ይችላል። አንድ ሰው ተነስቶ መሸወድ አይቻልም በአሁኑ ሰዓት ይልሃለሁ። እዛ ላይ እንሻላህ እሱ ስታዚ ተንክዩ ቁጭ ምንም ችግር የለም ቁጭ ማለት ትችላለሽ እመሰግናለሁ በጣም እሺ መክሊት ሰላም ኡስታዝ ሰላም እንዴት ነሽ ሰላም ነሽ አለ ፈጣሪ ይመስገን እሰማለሁ ትሰሚያለሽ የእኔ ቤት እኮ ችግር አለበት። ትሰሚያለሽ? ኦኬ አሁን አትሰሚም? እስቲ እንትን በየው ፍላይት ሙድ አድርግ እና ስልክሽን ተመልሰሽ እንትን በየው። በነገራችን ላይ እኔ ጥያቄ አለብኝ ራሱ ኖርማሊ ማለት ነው፣ አብርሃም የሁል ጊዜ ጥያቄ ነው። ሰዎች ሃይማኖት አካባቢ ላይ እንዲህ ሲሆኑ ማለት ሲዋሹ ሲቀጥፉ አንደኛ ፈጣሪ ዘንድ እንደው ምንዳ አለ ብለው ነው የሚያስቡት ትሩፋት እናገኛለን ብለው ነው። እኔ እኮ ግራ ነው የሚገባኝ በጣም ከሁሉ በላይ ትሩፋት አለ ወይ ማለት ያኔ ፈጣሪ ዘንድ። አሁን እኛ ዳዋ ስናደርግ ሰዎችን ወደ ኢስላም ስንጣራ ምናምን ነገር የሆነ ነገር አጀር ፈልገን ነው አላህ ዘንድ ፕሪቪሌጅ አግኝተ እናገኛለን ብለን ነው እዚህ ጊዜያችን የምናቃጠለው። ማለት ምንድን ነው ማለት? እኔ ግራ ይገባኛል። ራሱ ማለት ምንድን ነው ፕሪቪሌጅ ያገኛሉ ማለት? እናገኛለን ብለው ነው እንደዛ የሚያደርጉት። እንቅልፍስ ይተኛሉ ወይ በስነ ስርዓት? ቀጣይ ሁለተኛው ጥያቄ ነው፣ እንቅልፍ በስነ ስርዓት ይተኛሉ ወይ እንቅልፍ በስነ ስርዓት መተኛት ይችላሉ ወይ? ያ ሲቀጥል ደግሞ አሁን ሶስተኛ ስጠይቅህ እራሱ ጨጓራቸው እራሱ ጤነኛ ነው ብዬ ደግሞ ይጠይቃለሁ። የተካተለ ስለሆነ አዎ፣ የሚገርምህ ነገር እኮ አንደኛ ሰው ወዶ አደለም እኮ እንደዚ አይነት ነገር ውስጥ የሚገባ የሚገርም ነገር ሀያ አራት ሰዓት ሙሉ እንደዚ አይነት ነገር ላይ እያብጠለጠልክ እየከሰልክ እየደበንክ እያድረንክ በእንደዚህ አይነት መንገድ እንግዲህ የምትሄድ ከሆነ እኔ መቶ ፐርሰንት እኔ መነኝ ጨጓራቸውን የጤናማ ነው ብዬ አላምንም። ሲገጥም ደግሞ እንቅልፍ አላቸውም ካልከኝ ለእኔ ይከብደኛል። ምክንያቱም እኔም እንደ መጽሐፍ ቅዱሴን እኔ ሳነብ በእነዚ አይነት መንገድ እንደሄድ አለን ኔ ቃል ነው የሚያስተምረ ገብቶሃል፣ አይደል? የገባኝን እውነትን ክርስቶስን እንዳወራና እንድናገር ነው እንጂ የተነገረኝ በማይመለከተኝ እና በማያገባኝ ነገር ላይ ገብቼ የሆነ መፈትፈትና የሆነ ማቋቃት ቃሉ አይነግረኝም። ግን የማይመለከተው ነገር ውስጥ ሰው ይገባል። እኔ ይደንቀኛል። ለእኔ ራሱ ማለት ነው ይመስለኛል። ውስጣቸው ላይ በጣም ያው ስለገነነባቸውም የሚታየው የሚሰማውም ነገር ያው ትንሽ ውዝግብ ነገር ስላረጋቸው የሚፈልጉት ነገር ምንድን ነው? ኡሥታዝዬ፣ አጋቂር ነው በቃ አጋቂር ነው። የሚፈልጉት ነገር ምንድን ነው? በቃ የሆነ ትንሽዬ ነገር በቃ ትችት ነገር ነው የሚፈልጉት። ያቺን ነገር በጣም ማናፈስ ይፈልጋሉ። ያንን ነገር በጣም ማራገብ ይፈልጋሉ። ያንን ነገር በጣም በቃ ማራወጥ ይፈልጋሉ። እና ታዲያ እንደነዚህ አይነት ሰዎች ለእኔ አሁን እንደ ግን ሌላ እኔም እራሱ ብትለኝ ና አይመቸኝም። ምን አይነት ሰው ይመቻል ካልከኝ፣ አንተም ጤናማ በሆነ መንገድ መተህ አስተምርሁን ብትነግረኝ፣ እኔም ጤናማ በሆነ መንገድ መጥቼ እኔን አስተምሮ ብነግር የግድ እመነኝ አልልህም የግድ እመን አትለኝም። አንድ የሆነ እንደው ዝም ብለህ በቃ በመተቻቸት እና እንደው በጣም በመነቃቀፍ ወንጌል አይሰራም። ወንጌል እንግዲህ እንደምናውቀው ወንጌል የሚናገረው ስለ ክርስቶስ ነው። ክርስቶስን ማዕከል ያላደረገ ነገር ሁሉ ለእኔ ወንጌል ሳይሆን ለእኔ ወንጀል ነው። ወንጀል ነው ሰው እየሰራ ያለው ማለት ነው። ስለዚህ ቢያርፉ ጥሩ ነው። አንዳንድ ጊዜ ይህ ንግግር ራሱ ላይጥማችሁ ይችላል። የሆነ ያቀረሻቸዋል። ያቀረሻቸውም ምንም ማድረግ አልችልም። እታች የሚደረግላቸው መደረግ አልደረግላቸው ይችላሉ። እና ኡሥታዝ፣ በአጭሩ ቃል የምልህ ነገር አንደኛ ሰላምም የላቸውም፣ ሁለተኛ የውስጥም ጤነት የላቸውም፣ ሶስተኛ የውስጥም ሰላም የላቸውም። ሰላም ያለው ሰው፣ ያረፈ ሰው፣ የተረጋጋ ሰው የሚያወራው አዳንኝ ብሎ ስለሚያስበው ጌታ ነው እንጂ የሚያወራው እንደዚህ ሊያረጉኝ ነው፣ እንደዚህ ብለዋል፣ እንደዛ ብለዋል። የሆነ ቁንጽል የሆነ የተቆራረጠ ሀሳብ አምጥቶ መናገሩና ማውራቱ ተገቢ ነው ብዬ አላስብም። ብቻ አንድ ነገር ላለው ጳውሎስ ለጢሞቴዎስ አንድ ነገር አለው። የምልህን ተመልከት አለው ጌታ በነገር ሁሉ ማስተዋለን ይስጥህ እንዳለው እኔም እንደዚህ ለእንደዚህ አይነት ሰዎች ማርም ቀይታችሁ፣ አጣፍታችሁ እንግዲህ ያው ተቀበሉት ነው። እንግዲህ እኔ እኮ ችግር የለውም። ቁራና ሀዲስ እኮ ክሪቲክ ይቻላል ሂስ መስጠት ቁራና ሀዲስ ላይ መስጠት ይቻላል። ማለት አንድ ሰው አትንቶ ምናምን ነገር ጥያቄ መፍጠር ኮምፓራቲቭ ሪሊጅን ምናምን ይፈቀዳል ራሱ ማለት ነው። ግን ስሮማን ፋላሲ ወይም ቁልሞ ማይጸጽ ወይም ደግሞ ሰዎች በማይሉትና በማያምኑበት ነገር እንደሚሉና እንደሚያምኑ አድርጎ ቁልሞ ማይጸጽ ማጸጽ ስሮማን ፋላሲ ይባላል። ራሱ ያላልከውን ማለት ነው። አንተ ያላልከውን ማትለው ማታምንበትን ነገር እንዲህ ለማለት ፈልገ ነው ተብሎ የሚባሉ ነገሮች ስህተት ናቸው። ማትለውን አንተ በአንቀጸ እምነት ላይ የተቀመጠ ነገር ፌዞ ፓርቲክል ላይ የተቀመጠ መጽሐፍ ላይ የተቀመጠ ነገር ነው መሞገት ያለብኝ መጽሐፍ ላይ ባልተቀመጠው አንተ ፌዞ ፓርቲክል ላይ ባላስቀመጥከው መጽሐፍቶች ባልመሰክሩበት ካኖኒካል፣ ኒትሮካኖኒካል፣ አፖክራፊካል፣ አጂግራፊካል የሚባሉ መጽሐፎች አሉ። አዘ ክሪስቲያኒቲ ጀነራሊ ማለት ነው ሶላስክሪፕቸራ ሶሎ ስክሪፕቸራ ምናምን የሚለው ነገር እያል እንዳለ ሆኖ ማለት ነው ከዛ ውስጥ የሌለ ነገር እየዋሸህበት ማትለውን ነገር እንደምትለው አድርጎ ቁልሞማዊ መጸጽ ማጸጽ ትንሽ እንትን ነው። ስሮማን ፋላሲ በጣም ከባድ ነገር ነው። እና እንግዲህ አላ ያስተካክለን ሁላችንን ማለት ነው። በሚገርምህ ነገር ራሱ መጥቶ በቃ በውስጥ ኮሜንት ሊሰጥችኋለሁ። ማንም እንደው እኮ እንደው በጤናማ አእምሮ እንደው በተስተካከለ እንደው አስተሳሰብ ዝም ብለህ እንደው ከመሬት ሰው ተነስተህ እንደው እንደዚህ አድርግ እንደዛ ግባ የሚል ሰው ኔ አለ ብዬ ኔ አላምንም። እንደው የሚሰራ አእምሮ ካለ እንደው የሚያስተነትን ነገር ልብ ካለው እንደዛ የሚያደርግ ሰው አለ ብዬ ኔ አላስብም። ከሁሉ በላይ ደግሞ የሚደንቀኝ ነገር በቃ እስክሮል ባደረኩ ቁጥር የሚመጣል ነገር ይሄ ነው። ደግነቱን አልሰማውም እንጂ መቸለታም ያው ይመስለኛል፣ ፈታችሁት ይመስለኛል ያለውን ነገር እና እንደተናገርኩ ሀሳብ አለ አንዳንድ ጊዜ እኮ አንተ የሚመስልህን ነገር እኮ መናገር ትችላለህ። አንደኛ ጥያቄ ምልክትም አለ። ሁለተኛ ደግሞ በአራት ነጥብ የምትደመድመው ነገር አለ። ለምሳሌ ምሳሌ ነው የምሰጠህ፣ በእኔ ምሳሌ፣ ለምሳሌ አብርሽ ሌባ ነህ እንደ ብትለኝ ጥያቄ ነው። አይ ወይዲ የኔ ሌባ አይደለሁም ቃኒ ስርቆት በጣም ይደብረኛል፣ አይመቸኝም ብዬ አልፋለሁ። ግን መተ ግን አብርሽ አንተ ሌባ ነህ ብለ ግን በአራት ነጥብ ብደመድምብኝ ወይዲ ኔቱ ጋር ነው።